ሚስጥልን ሀሪ ዳሳን ይዘን ቀርበናል። ከአሁን ቀደም ሃይሊ ጎቢ ተራራ የት ነው ቢባል ምን ያህል ሰው እንደሚያውቀው እርግጠኛ መሆን ባይቻልም ሰሞኑን ለ12000 ዓመታት ያህል ካሸለበው እሳተ ገሞራ ፍንዳታ በኋላ አይደለም ኢትዮጵያውያን፣ የዓለም አቀፍ መገናኛ ብዙሃን የሃይሊ ጎቢ ጉዳይን እየተቀባበሉ ይገኛሉ። በቅርብ ዓመታት በተለይም ባለፈው ዓመት ከከርሰ ምድር የታመቀ እንቅስቃሴ ጋር የተገናኙ በርካታ የመሬት መንቀጥቀጦችና በአዋሽ አካባቢ ደግሞ ባልተለመደ መልኩ ጭቃ ዘል የእሳተ ገሞራ ትፎች ታይተዋል። በዚህም ምክንያት በርካቶች ከቀያቸው ተፈናቅለው እንደነበርም ይታወሳል። መረጃዎች እንደሚያመለክቱት ከሆነ ኢትዮጵያ ውስጥ አምሳ የታወቁ እሳተ ገሞራዎች አሉ። አብዛኞቹ ግን ለሺ ዓመታት ያህል ፈረንጆቹ እንደሚሉት ዶርማንት ቮልካኖ ወይም የሚከሰቱበት ጊዜ የማይታወቅ አይነት እሳተ ገሞራ ሙራዎች ናቸው። በዛሬው የሐሪ ዳሰሳ ሰሞኑን በአፋር ክልል ኤርታሌ አካባቢ ስለተከሰተው ሰማይ ጠቀስ የጢስ ማዕበል መረጃዎችን እያጣቀስን እናነሳለን። ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። ሃይሊ ጎቢ በአፋር ክልል በሚገኘው የሚጤሰው ተራራ ኤርትአሌ የሚገኝ ሲሆን ላለፉት 120 ዓመታት ማንም ሳያስተውለው አንቀላፍቶ ቢቆይም ሰሞኑን በውስጡ ያመቀውን ውጥረት ወደ ምድር አስተንፍሷል። እሁድ ዕለት አምስት ሰዓት ተኩል አካባቢ የተከሰተው እሳተ ገሞራ ዝም ብሎ በመተንፈስ ደረጃ የሚጠቀስም አይደለም። በአካባቢው ዝም ብሎ ወደ ሰማይ የተወረወረ ጢስን ቢመስልም በርካታ ዓለም አቀፍ በረራዎች እንዲሰረዙ ምክንያት ሆኗል። በእርግጥ ሰመራ ዩኒቨርሲቲ በዕለቱ ባወጣው የማስጠንቀቂያ መልእክት ከክስተቱ በኋላ የአካባቢው አየር ጠረኑ መቀየሩንና ሰዎች የተለያዩ ጭንብሎች በመጠቀም ራሳቸውን እንዲጠብቁ አሳስቧል። ኤርታሌና አፍዴራ አካባቢ ፍንዳታው ተከስቶ ከፍተኛ አቧራና አመድ ቢለብሱም በሰውና በእንስሳት ላይ የደረሰ ጉዳት እንደሌለ ተነግሯል። ይህ የምስራቅ አፍሪካ ስምጥ ሸለቆ ክፍል በሆነው ኤርታሌ አካባቢ የተፈጠረው ፍንዳታ በምድርና በሰማይ መካከል የተገነባ ግንብ እስኪመስል ድረስ 14800 ጫማ ወይም 4500 ሜትር ከፍታ ድረስ ሽቅብ መምዘግዘጉ መረጃዎች ያመለክታሉ። አሶሺኤትድ ፕሬስ ያነጋገራቸው የአፍዴራ ነዋሪው አህመድ አብደላ እሳተ ገሞራው በተከሰተበት ጊዜ ከፍተኛ ፍንዳታ መሰማቱን ጠቅሰዋል። አያይዘውም ከጭሱና አመዱ ጋር ቦምብ የተወረወረና የፈነዳ ነበር የሚመስለው ብለዋል። ይህን ተከትሎ አካባቢው ከፍተኛ አመድ መልበሱንም አረጋግጠዋል። ወደ ዳሎልና በተለያዩ ሰሜናዊ አፋር ክፍል ጉብኝት የሚያካሂዱ የአገር ውስጥና የውጭ ጎብኚዎች እንቅስቃሴያቸው በዚሁ ምክንያት መስተጓጎሉ የተነገረ ሲሆን እንስሳቱ የሚበሉት ቅጠላ ቅጠል ና የግጦሽ ስፍራም አመድና አቧራ ለብሷል። ይህም እንስሳቱን ምግብ ሊያሳጣ ይችላል የሚል ስጋትን ፈጥሯል። ለ12000 ዓመታት ያህል አንቀላፍቶ ነበር የተባለው እሳተ ገሞራ በፈነዳበት ወቅት በወሎ በሰሜናዊ ትግራይ እና በጅቡቲ አካባቢ መጠነኛ የመሬት እንቅስቃሴ መሰማቱም ታውቋል። ክስተቱ ተከትሎ ወደ ሰማይ ሲት ጎለጎል የነበረው ነጭ ሳይሆን ጨለማን የለበሰ ጢስ ና አመድ ነበር ተብሏል። ይህም የአካባቢውን አየር ሊበክል እንደሚችል ተገምቷል። የአፍዴራ አካባቢ የመንግስት መንግስት ኃላፊ እንደተናገሩት ማህበረሰቡ እንስሳት አርቢ እንደመሆኑ ምጣኔ ሀብታዊ ጉዳት ሊያስከትልበት ይችላል ብለዋል። ኃላፊው ይህን ሲያብራሩ ምንም እንኳን እንስሳት ላይ ለጊዜው የደረሰ ጉዳት ባይኖርም መንደሮቹ በሙሉ በአመድ ከመሸፈናቸው ጋር ተያይዞ የሚበሉትን ሊያሳጣ እንደሚችል ስጋታቸውን ተናግረዋል። የቀን ተቀን ሕይወቱ ከእንስሳትና ከእንስሳት ተዋጽኦ ጋር የተያያዘ ማህበረሰብ ላይ ምን ያህል ጉዳት ሊያስከትል እንደሚችል መገመት የአካባቢው ነዋሪ መሆንን ወይንም የተለየ እውቀትን የሚጠይቅ አይደለም። አካባቢው የሚወጡ መረጃዎች እንደሚያመለክቱት ቢያንስ እስከ ትላንት ማለትም ማክሰኞ ድረስ መንደሮች በአመድ እንደተሸፈኑ ነበሩ። ይህ ማለት እንስሳቱ የሚበሏቸው ቅጠላቅጠል አመድ ለብሰዋልና ለሶስት ቀናት የሚበሉት አልነበራቸውም ማለት ነው። በኃላፊው አነጋገር ለዚህ ደግሞ የክልሉም ሆነ የፌዴራል መንግስቶች አፋጣኝ መፍትሄ ማፈላለግ እንዳለባቸው ይታመናል። ዛሬ የወጣው መረጃ እንደሚያመለክተው የአፋር ክልል አስተዳደር የእሳተ ገሞራ ፍንዳታውን የሚያጣራ የባለሙያዎች ስብስብ ወደ ኤርታሌ ሃይሊ ጉቢ ተራራ ልኳል። ስብስቡ የሰመራ ዩኒቨርሲቲ የሥነ ምድር ባለሙያዎችን ያካተተ ነው ተብሏል። በተጨማሪም በፍንዳታው አማካኝነት የተከሰተው ብናኝ በአካባቢው ነዋሪዎች ላይ ጉዳት እንዳያስከትል የጥንቃቄ ሥራዎችን የሚሰሩ የጤናና የአደጋ ስጋት ባለሙያዎች ወደ ስፍራው ማቅናታቸው ተነግሯል። ከፍንዳታው ጋር ተያይዞ ከከርሰ ምድር የሚወጣው ጢስ እየቀነሰ መሆኑን የተናገረው የክልሉ አደጋ ሥራ አመራር ኮሚሽን በነዋሪዎችም ሆነ በጎብኚዎች ላይ ምንም አይነት ጉዳት አለመድረሱን አረጋግጧል። እሳተ ገሞራ ሲባል ሁሌም ሲንቀለቀልና ሲንተከተክ የሚታየውና አክቲቭ ቮልካኖ በመባል የሚታወቀው የኤርታሌ እሳተ ገሞራ ቢሆንም የዓለማችን የሥነ ምድር ጥናት ላይ ወሳኝ ስፍራ ያለው የምስራቅ አፍሪካ ስምጥ ሸለቆ ክፍል ለ1200 ዓመታት ድምፅ ያላሰማውን ኃይሌ ጉብ ተራራንም ሸሽጎ ይዟል። ኤርታሌንም የምን መንቀልቀል ነው በማለት ሲታዘብ የኖረ ነው የሚመስለው። ዘወትር መንተክተኩን የማያቋርጠው ኤርታሌ እሳተ ገሞራ የዛሬ 3 ዓመት ገደማ ገደቡን ጥሶ መፍሰሱ ይታወሳል። ኃይሌ ጉብ ተራራ ከዘመናት ዝምታ በኋላ የያዘውን ይዞ እኔ ተጠቅማለሁ በማለት ሰሞኑን ዓለምን አዳርሷል። አፋር ሰሜናዊ ክፍል 45000 ሜትር ከፍታ ድረስ የተምዘገዘገው የከርሰ ምድር አመድ ተመልሶ ወደዚያ አልመጣም። ጉዞውን ወደ ኢትዮጵያ ሰሜናዊ ምስራቅ ማለትም ወደ ቀይ ባህር አቅጣጫ በማድረግ በመጀመሪያ በየመን ከዚያም ኦማን፣ ፓኪስታንና ህንድ ሰማይ ስር ተንሸራሽሯል። በዚህም ምክንያት በአገራቱና በጎረቤቶቻቸው በርካታ አየር መንገዶች የጉዞ ስረዛን አስከትሎባቸዋል። አመዳሙጢስ የበረራ ክልልን ከመበከሉና የእይታ መጠንን ከመቀነሱ ባለፈ የያዘው ቅንጣት የማጥቃት ቁስ አካል በአይሮፕላን ሞተር ውስጥ ሰርጎ በመግባት ስራውን የማስተጓጎል አቅም ያለው በመሆኑ አየር መንገዶቹ በረራ እንዲሰርዙ መገደዳቸው እንደ አልጄዚራ እና ቢቢሲ ያሉ የዜና ምንጮች ዘግበዋል። እሁድ አምስት ሰዓት ከ30 ከኤርታሌ አካባቢ የተነሳው ጢስ ሰኞ ምሽት ህንድ ራጃስታን ክልል ደርሶ ወደ ሰሜን ምስራቅ ማቅናቱን ዘ ሂንዱ የተባለው የአገሪቱ ጋዜጣ አስነብቧል። አመዱ ኤር ኢንዲያ፣ ኢንዲያጎ እና አካሳ የተባሉ የህንድ አየር መንገዶች እንዲሁም የኔዘርላንድሱ ኬኤልኤም ለጥንቃቄ በረራቸውን አሰርዟቸዋል። ኤር ኢንዲያ ሰኞና ማክሰኞ 11 በረራዎችን የሰረዘ ሲሆን አካሳ የተባለው አየር መንገድ ወደ ጄዳ፣ ኩዌትና አቡዳቢ ሊያደርግ የነበረውን በረራ ለማቋረጥ ተገዷል። የአገሪቱ ሲቪል አቪዬሽን መስሪያ ቤት ሰኞ ዕለት ከኢትዮጵያ በሄደው አመድ አማካኝነት በተበከለ ከፍታ ላይ ና ክልል እንዳይበሩ አስቀድሞ የማስጠንቀቂያ መልእክቱን አሰራጭቷል። በፓኪስታንም አመዱ ከወደቧ ከተማ ጓዳር 111 ኪሎሜትር ደቡባዊ ክፍል ላይ መታየቱን የአገሪቱ ሚትሮሎጂ አገልግሎት አሳውቋል። በባህረ ሰላጤውም አካባቢ ኤር አረቢያ ከሻርጃ እና የተባበሩት አረብ ኤምሬቶች ይነሱ የነበሩ በርካታ በረራዎችን እንደሰረዘ ታውቋል። የኢትዮጵያ አየር መንገድ በዚህ ምክንያት የተስተጓጎለ በረራ ስለመኖሩ የተናገረው ባይኖርም ድንበር ተሻጋሪው አመድ ዘልጢስ የተለያዩ በረራዎችን እንዳስተጓጎለ መረጃዎች ወጥተዋል። አልጀዚራ ከአሁን ቀደም በተመሳሳይ እሳተ ገሞራ ፍንዳታ አማካኝነት ሰበብ ስለተስተጓጎሉ በረራዎችና ስላስከተሉት ምጣኔ ሀብታዊ ዳፋ በማስታወስ ለመጨረሻ ጊዜ የሰሞኑን አይነት መረጃ ወጥቶ የነበረው በጎርጎሮሳውያኑ 2010 ነበር ብሏል። በወቅቱ በአይስላንድ የሚገኘው ኤዮፊያትሉ እሳተ ገሞራ ፈንድቶ ስካንዲቪያን፣ ብሪታንያን እና አብዛኞቹ የአውሮፓ ሀገራትን አዳርሶ እንደነበር በመጥቀስ ከምድር ውስጥ የወጣው 11000 ሜትር ከፍታ ድረስ ዘልቆ እንደነበርና በአካባቢው በነበረው በረዶ አማካኝነት የበረዶ ቅንጣቶችን የያዘ እንደነበርም አብራርቷል። በጊዜው ከመጋቢት እስከ ሰኔ በተለያዩ ወቅቶች ባጋጠመው ክስተት ብሪታንያ ለስድስት ቀናት ሙሉ በሙሉ በረራ አቋርጣለች። በዚህም 95 ሺህ በረራዎች በመሰረዛቸው 1.45 ቢሊዮን ዶላር አሳጥቷታል። ስፔን፣ ፖርቹጋል፣ ጣሊያን፣ ኦስትሪያና ጀርመንም በረራ ከሰረዙ አገራት መካከል ነበሩ ተብሏል። በወቅቱ በየቀኑ በአጠቃላይ 1.2 ሚሊዮን መንገደኞች ጉዟቸው ይቋረጥ የነበረ ሲሆን ከሁለተኛው ዓለም ጦርነት በኋላም ከፍተኛው የበረራ መቋረጥ ያጋጠመበት ወቅት እንደነበርም የአልጀዚራ ዘገባ ያስረዳል። የዛሬውን በዚህ አበቃን። ስላዳመጣቸውን እናመሰግናለን።